ሰላም፣ ሰላም ውድና የተከበራቸው ቤተሰቦቼ፣ እንዴት እንግዲህ ቆንጆ እንደሚሆን አልጠራጠርም። ብቻ አብራችሁን ሁኑ። ቴስት አድርጌ ልምጣ መሰለኝ። እኔ አይደለ ካሜራማን አይደለም መጥፎ ነገር አይደለም። በእውነት ብቻ ቶሎ ና፣ የሆነ ነገር ላሳይክ ነው። ቶሎ በል፣ እሺ አምስት ደቂቃ እንዳትቆይ፣ እሺ? ቶሎ በል። ኧረ እኔ አላመመኝም ደህና ነኝ። ቶሎ በል ብቻ እሺ።

አገኘሁት አገኘሁት፣ ደውልኩ ለት ከዛ የሆነ ነገር ላሳይክ ነው እና ና፣ የሆነ ላሳይህ ወይ ቁም፣ ምን ታሳዩ፣ ጋይስ ገልብጠው፣ መስመር አለው እና ፖዘቲቭ ነው ውጤቱ። ሁለት መስመር ካለሽ ሰዎች ማለት ነው። አብርሽን እንግዲህ በደስታ ፈንድቀው ከበረዋል ማለት ነው። በጣም ደስ ይላል። ልጅ በልጅነት በጣም ደስ ይላል ማለት ነው። እንግዲህ አብርሽን ሩታ ከስንት ጭገጭቅ ከስንት ንክርክ በኋላ ሰርጋቸውን በዱባይ አድርገዋል ማለት ነው። ሶስተኛውን ደግሞ በኢትዮጵያ እያሰቡ እያለ እንግዲህ እንደምታዩት እርጉዝ ነኝ አለች ማለት ነው። ውጤቱም እንግዲህ ይፋ ሆኗል ማለት ነው። አማር ገዛ እውነት ሆኗል። በጣም ደስ ይላል ማለት ነው። አሪፍ ነው። ልጅ በልጅነት ነው። ተጋቡ ወደው፣ ወደ ልጅ ገቡ ማለት ነው። ያው ከሰርጉ በፊት መሰል ያረገሰ እጅ እንዳወራችሁ እና እንደተናገረችው ከሆነ ማለት ነው። ውድ ተመልካቾች እንዲሁም አድማጮች በያላችሁበት ሰላማችሁ ይዘያል። እንግዲህ ሩታ አርጉዝናት ማለት ነው። እንግዲህ በጣም ደስ ይላል። ጥሩ ላይ ይስጣት ማለት ነው። ምክንያቱም ብዙ ነገሮች አሳልፈዋል ማለት ነው። ዱባይ ለመሄድም ብዙ ዋጋ ከፍለዋል። ብዙ ነገሮችን አሳልፈዋል። ብዙ ተብለዋል ማለት ነው። እንዲሁም ደግሞ የመዳም ቅመሞች ብዙ ተዋጽኦ አድርገዋል። ብዙ ነገር መስዋዕት አድርገዋል ማለት ነው። በተለይ የመዳም ቅመሞች ማለት ነው። በዱባይም ላይ እንደዘው ብዙ ነገር አድርገዋል ተብሏል። እንደ ወሬ ከሆነ በጣም ደስ ይላል። የሰው ደስታ የሚያስደስተው ሰው ማለት የሰው ደስታ የሚያስደስተው ነው። የሰውን ደስታ መገኘት የለበትም ማለት ነው። ምክንያቱም ደስታ ያስደስታል ማለት ነው። እና ሩታ እንግዲህ መልካም ግን ትምህርት መጨረሷን እና ለመጨረሷን የሆነ ጊዜ ትምህርቴን ሳልጨርስ ብላ ነበረ አሁን ላይ እንግዲህ ትምህርቷን ጨርሳለች፣ አልጨረሰችም ለእኛም ይፋ ያደረገችው ነገር የለም። በእርግጥም ደስ ብሎናል ማለት ነው። ምክንያቱም ልጅ ጸጋ ነው። እንዴት ማለት በቃ ህይወታችሁን እንደገና አበላችሁ የምታጣጥሙት አይናችሁ በአይናችሁ የምታወጥ ራሳችሁን ደግሞ በእዣችሁ ውስጥ የምታወጥ ነው ማለት ነው። በጣም ደስ ብሎኛ ለእኔ የእውነት ከሆነ ማለት ነው። ምክንያቱም አሁን ላይ በልጅ ላይ ይዋሻሉ ብዬ የምለው ነገር የለም። በፊትም ቢሆን ሲዋሹና ሲያስመስሉ የነበረው ያው ኢትዮጵያ ኑሮ ታቁታላችሁ ማለት ነው ለአንዳንድ ነገር ብለው ነበረም። ያም ነገር ደግሞ ተሳክቶላቸው ግብ አድርገዋል ማለት ነው። እንግዲህ አብሽሮ በያላችሁበት ደስታችሁ ደስታችሁ ነው ብለናል። እንግዲህ መልካም የርጉዝ ዘመን ይሆንልሽ ማለት ነው።